እለተ ቅዳሜ ነው የተለያዩ ጉዳዮችን እያነሳን እየተጨዋወትን ነው አሁን ደግሞ የያዝነው ነው በመጽሐፍት ዙሪያ እንነጋገራለን ጨዋታችን የምናደርገው ራስ መጽሀፍ ላይ ነው ራስ መጽሐፍ በፍሬዘር የተደረሰ ነው ልብ ወለድ ነው ትኩረቱ መክሊት ላይ ነው ትምህርት ላይ ነው አገረኛ አገር በቀል የሆኑ ጉዳዮች ሙያዎች ላይ ነው ትምህርት ደግሞ ከመክሊት ጋር መጋባት እንዳለበት የሚያሳይ መጽሐፍ ሆኖ አግኝተነዋል። ቆይታችን የሚሆነው ከገጣሚ መንበረ ማርያም ሀይሉ ጋር ይሆናል። መንበረ እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። ይሄ ራስ መጽሐፍ ፍሬ ዘር ነው የደረሰው። ቅልጥ ያለ ልብ ወለድ ነው፣ ግን ስለ ትምህርት ትልልቅ ጉዳዮችን ያነሳው ሀገራዊ ጉዳዮችን ያነሳው እና አንደኛ እንደዚህ ጉዳዮች መነሳታቸው ትምህርትና የትምህርት ዓላማው እዛ ላይ ነው የሚያተኩረው ራስ የሚለው ገጸ ባህሪ በራሱ ሚላት አንድ ነገር አለችው። ትምህርት ከመማር ጨዋታ ይሻላል ወይም ደግሞ ድቧጡ በላይ ይሻለኛል ከመማር ይላል። በጣም ነው ትምህርት የማይወደው የሚሰለቸው። እሱ ግን በልቡ የተደበቀ መክሌት የሚፈልገው ጉዳይ ነበረው። ይህ ልጅ የሚፈልገው መክሌቱ ምንድን ነበረ ብለን የመጽሐፉን ተረክ ተከትለን ስንሄድ መጨረሻ ላይ በእጽዋትና በደን ውስጥ ራሱን ያገኘዋል። ከተፈጥሮ ጋር በጣም ቁርኝት ኖሮ ህጻናት እጽዋትን ማሳደግ ለቤተሰቡ ያንን የጓሮ ነገሮችን መመገብ እጽዋቶችን ማሳደግ ሆኖ ያገኛል። መክሊቱ ሌላ ይሆናል ማለት ነው። ከዚህ ተነስተን ምንድን ነው ማየት የምንችለው? መጽሐፉ በጭብነት የሚያስቀምጥልን ነገር ብዙ ጊዜ ትምህርት ስርዓታችን ውስጥ ያለ ትልቁ ክፍተት የሚመስለኝም ነገር ነው ይሄ። መማር የምንፈልገውና ውስጣችን ያለው ሀብት ወይም ደግሞ ፍላጎት መሻታችን ሌላ ሆኖ ሳለ ትምህርታችን ደግሞ የሚሰጠን ከኛ ከምንፈልገው ነገር ጋር የማይደግፍልን ሌላ ነገር ሊሆን ይችላል። ከዛ ያ ምን ይገጥመል? በዛ ነገር ደስተኛ እንዳትሆን፣ ውጤታማ እንዳትሆን፣ ወደኋላ እንድትቀር ያደርግሃል። የትምህርት ስርዓቶቻችን በደንብ የተጠኑ ከዛ እኛን ብሮን ማሸነፊያ ብቻም ሳይሆን የሰው ልጅ መንፈስ ረሃብ አለበት፣ ፍላጎት መሻት የሚባል ነገር። ከዛ ነገሮች ጋር ከፍላጎቱ ጋር ተገናኝቶ በዳበረ ልምድና ስኬል ያን ነገር እንዲያገኘው አይደረግም። ያ ችግር የገጠመው ገጸ ባህሪ ሆኖ ነው የምናገኘው እዛ መጽሐፍ ላይ። የምህንድስና ትምህርት ውስጥ ላሊበላ እንዴት እንደተሰራ አትማርበትም ግላን ዛሬ አለም በምን አይነ ነው የሚመለከተው? አለም የምትሰራው ከዚህ በፊት በሆነ ጨዋታ አንስቼ ይልሃሉ። መጀመሪያ መሰረቱን ከስር ያስቀምጥና ወደ ላይ እየገነባ ይሄዳል። ከላይ ጀምረ ግን ወደ ታች ህንጻን መስራት ያልተለመደ ነው። ይሄ ምን አይነት ጥበብ ነው? እንዴት አድርጎ ቢሰራው ነው? እንዴት ነው አለቱን የፈለፈለው? እንዴት ነው ያ ጽናት የመጣው የሚለውን ነገር ያ ምህንድስና ትምህርት ውስጥ መካተት ነበረበት። ከዛ ደግሞ የሀገር በቀል ትምህርቶች ስለ ህግ ደግሞ ስናይ የቶርን እናነሰዋለን። በተለያዩ ፊልሞች ወይ በሙዚቃ ለሙሴ የህግን ፍትህን፣ መዳኘትን በርከን በርከን እያደረገ አስር አለቃ ሀምሳ አለቃ እያደረግህ ክሹምለት ከዛ ሁሉም በደረጃው ለራሱ ፍትህ እየሰጠ ከዛ ከፍ ያለውን ደግሞ እያደረገ ሀገረ መንግስት እንዴት እንደሚቋቋም ህዝብን እንዴት ማስተዳደር እንደሚቻል የሆኑ ከአባቶቿ ወይ ገዳ ልንል እንችላለን፣ የጆካ ስርአት ወደ ጉራጌ መመልከት እንችላለን። ወደ አውጫጭኝ የሚባል ነገር አሉ። እነዚህ የሀገር በቀል ስርአቶች ወደ ህጉ ሲመጡ በምን መልኩ ነው መተርጎም ያለበት? ወደ መጽሐፋችን ውስጥ እንዴት ነው ልናስ ያን ባህል ያን እሴት ኢትዮጵያዊ ልናደርገው የምንችለው? ትምህርቱ ይመጣል ከውጭ እንደ መጣ እንቀብለዋለን። ምን ቀንሰው የለንም፣ ምን ጨምረው የለንም እንዳለ መውሰድ ብቻ ነው። ስለዚህ ያ ሀገር የተቀበልንበት ሀገር የማህበረሰቡ ስነ ልቦና አኗኗር፣ እሴቱ፣ ካልቸር፣ ቋንቋ ሁሉ ነገር ሌላ ነው። እዚህ ሲመጣ ደግሞ እንደ የኢትዮጵያ ማህበረሰብ የራሱ የሆነ የሀይማኖት፣ የራሱ ቋንቋ፣ የራሱ ባህል፣ የራሱ ፍልስፍና አሉ እነዛን ሁለት ነገሮች በምን መልኩ ነው አዋህደ ናቸው ኢትዮጵያዊ ልናደርጋቸው ምንችላቸው የሚለውን ነገር በደንብ አናስተውለም። እንዳወረደ ስልጣኔ ብለን የምንቀበላቸው ነገሮች ምን ያክል እንደሚጎዱን፣ የትምህርት ዋናውን ዓላማ ኑሮን ራስን ማሸነፊያ መንገድ ከሆነ ራስን ለማሸነፍ መጀመሪያ ራስን መሆን ይፈልጋል። ራስ ነው ርዕሱማ። ያን ራስን ራስ መሆንን መልክን እየታወክ ማሸነፍ ግን ድህነትን ማሸነፍ ትፈልጋለህ፣ ውጤታማ መሆን ትፈልጋለ፣ ተወዳዳሪ መሆን ትፈልጋለህ። እነዛንን እነዛን ሁሉ ፍላጎቶች ሊያሟላ ይችላሉ። ደን መትከልና ዛፎችን ማሳደግ ውስጥ ነው ራሱን ያገኘው ህፃኑ። ከዛ በቃ ትልቅ ሰው በጣም መስሏቸው ሁሉ ቤተሰቡ በቃ ደንግጠዋል እና ለምለም ውስጥ ሀመልማል ውስጥ በቃ ደስ ከሚል የለምለም መስክ ላይ ራሱን ሲያገኘው ደስ ብሎት ነበራለች እና ህፃናት በእንደዚህ በተለማለመ መልክ መቀረጻቸውስ እንዴት አየሹ? ሀገር በቀል እውቀቶች ለማወቅ ያላቸው ጉጉት የሚጠይቋቸው ጥያቄዎች በጣም የሚያስደነግጡ ናቸው። አዋቂ የሚፈታተኑ ዛሂም ምጻን በተመሳሳይ ነው። ግን ዋናው ነገር ምንድነው? እሱ ውጤታማ የሚሆንበትን መንገድ አሁን ሰዓሊ መሆን ለሚፈልግ ልጅ ይሄን ይሄን ይሄን ብትይዝ ሰዓሊ ለመሆን የተሻለ መንገድ ነው። ለዛ ጉጉት እንዲያድርበት ማድረግ መሻቱን ሳት ከለከለው ይሄ አይረባም ሳይባል በሚፈልገው ነገር ውስጥ የሚያስፈልገውንስ ደግሞ እንዴት መስጠት እንችላለን? አንዳንዴ መሸወድ ሊኖር ይችላል። ይሄን ይህን ነው መማር የፈልገው እንደዚህ በምትላቸው በምትመርጣቸው መርጫዎች ውስጥ የምትፈልገው ነገር እንዳለ ሆኖ የሚያስፈልገን ደግሞ ሌላ ነገር በልጅነት ውስጥ እንዳያልፉ። ይሄ የአዋቂ ስራ ደግሞ መሆን የሚችለው ምንድነው? የሚያስፈልገውን ነገር ላይ ፍላጎቱን ሳይነካ የሚፈልገውን ነገር እንዲያገኝ በትምህርት ውስጥ ለዛ ነገር መሻት አደል፣ መሻቱ እንዲኖረው መጀመሪያ መሰራት የሚፈልግ ይመስለኛል እሱ እሱን ነገሮች በደንብ እንድናስተውልበት ያደረገን ራስ ልብወለድ በፍሬ ዘር የተጻፈ ነው። ልብወለዱ ትምህርትን፣ መክሊትንና ሌሎች ጉዳዮችን፣ አገር በቀል እውቀትና ሌሎች ጉዳዮችን ያነሳ ነበረ። ይህ ጉዳይ በሕፃን ነበር የተነሳው። ሕፃኑ ራስ ይባላል። እርሱን ነበር ያሳየችን ራስ ራስ ደግሞ ራስ ነው። ራስ መመልከት ማንነትን ማስተዋል ልብን መመርመር ወደ ማለትም ሊያደግ የሚችል በሁለት በኩል መፈከር የሚችል ርዕስ ነው። ገጣሚ መንበረ ማርያም ኃይሉ ናት ያሳየችን ወይም ደግሞ የተነተነችልን፣ ጉዳዩ የሀገር ጉዳይ ነው። ትምህርት ነው። መክሊት ነው። ሀገር በቀል እውቀት ነው። በሕፃናት ዘንድ እኒህ ሁሉ አሉ። ተመልከቱ ይላል። ሌላ ጊዜ ቢያነቡት በሰፊ ነገር ደግሞ ወይ እንመለስበታለን።